አሁን ላይ በሀገራችን ኢትዮጵያ መነጋገሪያ የሆነውና እንደ ወረርሽኝ እየተስፋፋ ያለው ግብረ ሰዶም ከጀርባ ሆኖ የሚዘውረው አካል የሀገራችንን መጻኢ ተስፋ በመከነ ትውልድ ለመደምደም እየሰራ ነው። ውድ የቻናሌ ቤተሰቦች በዛሬው ዝግጅቴ የሀገራችንን ባህልና ሃይማኖት ከሚጣረሰው ከዚህ አስነዋሪ ድርጊት እንድንጠነቀቅና የመጪውን ጊዜ በማስተዋል እንድንቃኝ፣ ይህ አስነዋሪ ድርጊት በሀገራችን እየተስፋፋ ያለበትን ይህንን አቅም ከየት እንደሚያገኝ ለመመልከት እንሞክራለን። ቪዲዮውን ላይክ፣ ቻናልን ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ። በተለያዩ ባህሎችና ሃይማኖቶች የተዋቀረችው ሀገራችን ኢትዮጵያ ዛሬ ላይ ከኢኮኖሚዋ በላይ የሀገሪቱ ትልቅ ስጋት የሆነው የግብረ ሰዶም ጉዳይ ነው። ከሰሞኑ በዚህ ጉዳይ የተጠረጠረውን ጋዜጠኛ ጨምሮ በርካቶች በዚህ አስነዋሪ ድርጊት ውስጥ ናቸው። ታዲያ ይህንን አስነዋሪ ድርጊት የሚፈጽሙና የሚያስፈጽሙ ግለሰቦች በከፍተኛ በጀት የሚደገፉ በተጨማሪም በድርጊታቸው ልክ በርካታ ስጦታዎች የሚደረጉላቸው ናቸው። በሀገራችን ከተስፋፋው ከዚህ አስነዋሪ ድርጊት ጀርባ ያለው አካል ታዲያ ከሮም ስልጣኔ ጊዜ ጋር የሚገናኝ ሲሆን ይህንን አስነዋሪ ድርጊት ከክርስቶስ ልደት በፊት በሰዶም ከተማ ተጀምሮ በኋላም በሮም አገዛዝ የተስፋፋበት ጊዜ እንደነበር ታሪክ ያስረዳል። በወቅቱ ታዲያ የሮም ወታደሮች አማልክቱን ለማስደሰት በሚል እርስ በርስ ይገናኙ እንደነበረ ተጽፎ እናገኛለን። ታዲያ ከሮም ስልጣኔ ውድቀት በኋላ ከ17ኛው ክፍለ ዘመን ጀምሮ በሕግ ከለላ ተደርጎለት ግሩፕ 20 በሚባሉት ሀገራት በሰፊው እንደተስፋፋ ተጽፎ እናገኛለን። የዚህ መነሻ ደግሞ የአሜሪካና መሰሎቿ ልቅ የሆነ ሰብአዊ መብትና የሃይማኖት ነጻነት ለ666 ማኅበር መመስረት ዕድል መስጠቱ ለዚህ ድርጊት መስፋፋት ትልቁን በር ከፍቷል። ታዲያ የዚህ የአውሬው አባላት መናፍስቱን ለማስደሰት ሲሉ እርስ በርስ እንደሚገናኙ ይነገራል። ይህም በሮም ስልጣኔ ወቅት የሮም ወታደሮችና ህዝቦች ለአማልክቶቻቸው የሚያደርጉት አይነት ተግባር ነው። የግሩፕ ሀያ አባል ሀገራት ታዲያ ከኢትዮጵያ ጋር በሚገቧቸው የኢኮኖሚ፣ የማህበራዊ እና የንግድ በተጨማሪም የዲጂታል አውታረ መረብ ስምምነቶች ወደ ሀገራችን በኢንቨስትመንትና በቱሪዝም መልኩ በሚያስገቧቸው የዚህ እኩ ያላ ማስፈጻሚዎቻቸው አማካኝነት ሀገራችን ላይ የመሰረቱት ቡድን እንዳለ ድብቅ መረጃዎች ሲወጡ ይስተዋላል። እነዚህ በሀገራችን ኢንቨስት ያደረጉ ቻይናውያን ባለሀብቶች፣ ለበርካታ ጊዜያት የሚቆይ የቱሪስት ቪዛ የሚገዙ አውሮፓውያንና አሜሪካውያን፣ በተጨማሪም ከፊል በአውሮፓና አሜሪካ የሚኖሩ ትውልደ ኢትዮጵያውያንና ኤርትራውያን ኢትዮጵያ ውስጥ ያለው መረብ አባላት ናቸው። እዚህ ጋር እንዲሰመርበት የምፈልገው ጥቂት የሚባሉ ትውልደ ኢትዮጵያውያንና ኤርትራውያን እንደሆኑ ነው። ይህ መረብ ቀደም ሲል በድብቅ የ666 እምነትን አቋቁሞ በርካታ ወጣቶችንና ጎልማሶችን በገንዘብ እያታለለ የወሰደ ሲሆን አሁን ላይ በተለይ በተለያዩ የማህበራዊ ሚዲያ አማራጮች በመጠቀም በርካታ ወጣቶችን እያሰናከሉና አደጋ ውስጥ እየጨመሩ ይገኛሉ። ወጣቱን ለዚህ አስነዋሪ ተግባር ተጋላጭ የሚያደርጉ በርካታ ምክንያቶች ቢኖሩም የሀገራችን የኢኮኖሚ ውድቀት እና በምዕራባውያን አይደንቲቲ መሳብ ዋና ዋናዎቹ ናቸው። እናም በሀገርም በውጭም ያላችሁ የሀገሬ ልጆች ይህንን ጸያፍ ተግባር እንድትቃወሙና ለራሳችሁ ጥንቃቄ እንድታደርጉ እያልኩ ወላጆችም ልጆቻችሁን እንድትቆጣጠሩ ለማሳሰብ ወዳለሁ የዛሬውን ዝግጅቴን እየጨረስኩ ይህንን አስነዋሪ ድርጊት ተቃውመን እንድንቆም ጥሬን አስተላልፋለሁ በተጨማሪም እንደነዚህ አይነት አነጋጋሪ ጉዳዮችንና አስተማሪ ታሪኮችን ብሎም አወዛጋቢ የጥናት ውጤቶችን የምናቀርብበትን ቻናል ሰብስክራይብ እያደረጋችሁ እንድትቀላቀሉ ጠይቃለሁ እስከ ቀጣይ በቸር ቆዩልኝ